ሉበት ጋይስ ሌስኮ ሁላችንም እኩል ለብርታ ጋይስ ሌስኮ ቀለል አድርጌ ነው የማሸነፈ። ዛሬ ምረት የሌለው አሻናነፍ እግዚአብሔር ምቀጣ ጋይስ ሌስኮ ሌስኮ ሌስኮ ሌስኮ ጋይስ ቀለል አድርገን ቀለል አድርገን ድክመቴ አርባ ስድስት ሲን ሀምሳ ከገባ እንደዚህ አጨበጨበላህ አንተ ከኔ ጋር በአንተ መቶ ገብቼ ነው የምወጣው። መቶ ዊን ገብቼ ሀምሳ ከገባህ አደንቀሃለሁ። ጋይስ ሌስ ጎ እና ክሽ የለም ታወራለህ። ጥግ ድረስ አወራሃለሁ ነው የምልህ። ሀምሳ ከገባህ እኔ ቆሜ አጨበጨበልኝ። ቢኑን እንውሰድበት። ጋይስ ደንግጧል። ጋይስ የምር ደንግጧል። በትሪፕሉን ተጠቀሙት። አግዟት እህትዋ። ታንክ ሲመችሽ የእኔ ጠንበልህ። እሺ ገብተን ጋይስ እንቀጣዋለን። ችግር የለውም። እንደባለፈው እኮ ጋይስ፣ ሌስ ጎ ሌስ ጎ እንዲህ ደከመ፣ የደከመ አልወቀኝም ማለት ነው። አልጠየቅህም ሀይሚና ሲስተርህ ጋር ገብቼ ምን አይነት በደል አድርገሽ ሲባቸው እንደወጡ አልነገሩህም አንተ ምንም አላደረግም ስላልነገሩህ ነው። ሽ ይቅርታ፣ እንደዚህ አስብዬ ይቅርታ። እኔ ይ ልንገርህ የበዓል ቀን ለአዲስ አመት ቀን እህትህንና ሀይሚን አሸንፌ ዊኑን እንደዚህ አሳይችሀለሁ። እውነት ነው ውሸት ነው ይህንን ውሸት ነው በሌ

ምንታይ ሁለት መቶ ሺ ንግባ እሺ፣ ሁለት ብሩ ፈርተኛል። አህኒ አንተ ማለት ነው ነው። ምን እናደርጋለን? መስራት በጥንቃቄ ነው።

ጌታ እኮ ነኝ ነ አምዩር ኪንግ ተንበርከከ። ዳኒ ንጉስ ገና ብለት ሆነ። ዛሬ ጌታ እኮ ነኝ ነ ፋሚሊ፣ ቅርታ አርጉልኝ። ዳኒን አልችለውም ብለ ሶስት ጩኸት ወጣለን። አስደንግጡኝ ዝም ብዬ ቁጭ ብዬ አንተ ኔ መጣ የማሸነፈ እየነገርኩ እኮ ነው፣ አስረግጬ ነው ምነገረ እኮ እየነገርኩ ነው። ደውታ ሮታ የፋሚሊን የሰው ወሬ አትናገርብኝ። እኔ አንተ ፋሚሊ አልተናገርኩም። አረለ አልሰማም። የሰው ወሬ እኮ ነው። ምንድን ነው መትለኝ ነው መጥተዋል መኪና ላይ ሆኖ ነው ድክመቴ እያለችኝ ነው ሰዎችን ሰብስብልኝ የተስፋይቷ ምድር ማይስ ነው የሚመጡት ምን ነው አረ እዚህማ ለስሙ ስዊድን ልክ ያለው ነው ጊፍት ሞልተ ትልካለህ ብዬ ስዊድን ላኩ አረለ ፕሮሰስ አድርጌ አንተ ግን እዚህ ኮመንት ላይ ማሽሟጠጥ እና ማንጓጠጥ ነው ያዝከው በጣም ተሰፍር ሰው ነው እዚህማ አረ እንፈላለግ

አይወሰድም ነበር። ቴዲ የእምነን አባት ሌስኮ እንውሰድበት ወይ? እናቴ ኑሪ ብዋአውሬ ጋር ነው የገባሁት። እሳተ ጎመረ ውስጥ እንደመዋኘት ነው ከኔ ጋር መጫወት። እሳተ ጎመረ ውስጥ እንደመዋኘት ነው ከኔ ጋር መጣላት። ያንተን አፍ እኮ በጸሎትም አልቻል ነው፣ ምን እናደርግህ?

መሬት ላይ አንከባልዬ ውሃ ላይ ብርድ በሽተኛ አድርጌ ነበረ። በአንድ ቀን አምስቴ ሻወራ አላስወሰድኩም። ያለፈ ታሪክማ እና እናውራማ ከተባለ እኔ በጣም ብዙ አወራለሁ። ነገሩም ስለኔ ሂዱና ንገሩት ስለኔ እኔ የማንም ሴት አልተቀበልኩም። አንተ ወራዳ፣ ሰነደን አወጣዋለሁ። ፋሚሊ አገር ምሩ ነው ሚ

እኔ ጋር እኮ አይደለም አርባ ስድስቱን ይዘህ የመጣህ። እኔ ጋር ሶስት ጊዜ ጀማሪ ጀማሪ ቲክቶከር ላይ ነው ሰብስበህ የመጣህ እኔ ላይ አይደለም። አምሳ ካለፍክ ነው ያልኩ። በቃ አትችልም። በቃ የሚሉትን ሰብስብልኝ። መብታቸው እኮ ነው። ለምንድን ነው መብታቸው? እኔ ሄዳችሁ ብሩክ እንደዚህ በሉት፣ በል ደስ ይላል። ምን አገባህ? ምን አገባህ? ስልኩ የራሳቸው አረን እን እኮ እሺ። እኔም ስለዚህ ብሩክ ጋር ሂዱና እንደዚህ በሉልህ፣ በል በል ሶፍት ላቀበልህ። ልክመቴ ኧረ ተይ፣ ግንታይ ሀቢባ ተይ። የከሰረ ሰውዬ ቲሞር አሁን አንድ ሺህ ዘጠኝ መቶ ምናምን ሰው አለ ታብታብ ብታደረጉ በቃ ፀዴ ነው ሚሆነው። ሁላችሁም ብትነኩት ማለት ነው። ፋስቲንግ ግጡኝ እስኪ። በእናታችሁ ዱጌስቲ ደና ነው ወይ እንኳን አደረሰ ምናምን በሉ። እዚጋ ድግመቴ ትርፈደት ምናምን አትበሉ። ደና ነው ወይ ዳኒ፣ እንኳን አደረሰ ምናምን በሉ። ዲስተር ያውን እየመጣሁ ነው ብላኛለች። እት ወይኔ ወይኔ ወይኔ